ሰላም ጤና ይስጥልን። በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሆንልን። እንግዲህ ቀደም ሲል የ2017 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስን ብርሃነ ትንሳኤ በዓል ምክንያት በማድረግ ለ300 ሰዎች ዶሮ፣ በርበሬ፣ ለእጃቸው 500 ብር፣ እንደዚሁም ደግሞ ሽንኩርትና ዘይት ባለ አምስት ሊትር ዘይት እንድትሰጡልን እናንተን ጠይቀናችሁ ነበር። አላሳፈራችሁንም። እግዚአብሔር ብድራቱን ይክፈላችሁ። በጣም ነው የምናመሰግነው። ይህን በማድረጋችሁ ሁሉንም ገዛዝተን እንግዲህ እነሱን ነው የምንጠብቀው። ዛሬ ሰጥተን እንግዲህ ምርቃቱን ትቀበላላችሁ ማለት ነው። ቀጥታ የምንሄዱ አሁን ወደዛ ወደ ስጦታ ነው። እግዚአብሔር ብድራቱን ይክፈላችሁ። ወደ አምሳ ሰዎች የምትጠጉ ለሶስት መቶ ሰዎች አንዳንድ ሰው አንዳንድ ሰው ሁለት አስራ ስምንትም እንደዚህ ምናምን የሰጠ ሰው አለ። እግዚአብሔር ብድራቱን ይክፈላችሁ። ቀጥታ ወደ ስጦታው እንሄዳለን። ያላችሁበት የእግዚአብሔር ሰላም ከናንተ ጋር ይሆንልን። እንግዲህ ከንጋቱ 11 ሰዓት ነው የጀመርነው። ለ300 ሰዎች የበዓል የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ምክንያት በማድረግ አንዳንድ ዶሮ፣ 5 ሊትር ዘይት፣ 1 ኪሎ በርበሬ፣ 5 ኪሎ ደግሞ ሽንኩርት፣ እንደዚሁም ለእጃቸው 500 ብር እየሰጠን እንገኛለን። እግዚአብሔር ብድራቱን ይክፈላችሁ። በጣም ነው የምናመሰግነው። በአካል መታችሁ ማገዝ የምትፈልጉም ደግሞ ለሌላ ጊዜ እናንተ መታችሁ ብታግዙን ትልቅ በረከትን ታገኛላችሁ። ለምታደርጉት በጎ አድራጎት በሙሉ በእግዚአብሔር ስም ምስጋናችን እናቀርባለን። እህታችን አርቲስት አዚዛ አህመድ እግዚአብሔር ያክብርልን በጣም ነው የምናመሰግነው እንግዲህ አጠገቧ ያሉ ራቅ ያሉትንም አስተባብራ ለ15 ሰዎች ወደ 75 ሺህ ብር አካባቢ ይመስለኛል ሌላው ለአንድ ሰው ለአንድ ሰው አምስት ሺህ ብር ነው እግዚአብሔር ይስጥልን እህታችን አርቲስት አዚዛ አህመድ በጣም ነው የምናመሰግነው ሞቅ አድርጋችሁ እግዚአብሔር ይስጥልን በሉልን ሳታጨበጭቡ እግዚአብሔር ይስጥልን በጣም ነው የምናመሰግነው። እግዚአብሔር ይስጥልን። በጣም ነው የምናመሰግነው። የ2017 ዓመተ ምህረት የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓለተ ትንሣኤ ምክንያት በማድረግ ለሶስት መቶ የሚሆኑ ሰዎች አምስት አይነት ነገሮች ሰታችሁናል። እናመሰግናለን። አንዳንድ ዶሮ፣ ባለ 5 ሊትር ዘይት፣ 5 ኪሎ ሽንኩርት እንደዚሁም ደግሞ አንድ ኪሎ በርበሬ። አሜን አብሮ ይስጠን። 500 ብር ለእጃቸው እንደዚሁም ዶሮ፣ በርበሬ፣ ሽንኩርት፣ 500 ብር፣ ዘይት ሰታችሁናል። እግዚአብሔር ይስጥልን። እዚህ ጋር በጣም አቅመ ደካሞች ናቸው የምትመለከቷቸው በጣም በየቤታቸው ውስጥ

ቴባረባረሁቃያያ በጋንጌራነያስሰውድሜና እንደ ብረት ምሰሶ ያቆይልን። አባት ሚንኔኔኔሚሚደብረት ምሰሶ ያቆይ ወደ አምሳ ሰዎች ናቸው። የሰጣችሁልን ለሶስት መቶ ሰዎች እግዚአብሔር ብድራቱን ይከፈልልን። በጣም ነው የምናመሰግነው። እንግዲህ ደስታቸውም ደስታችሁ ነው እና ምንም ቃላት እንግዲህ የለኝም። እግዚአብሔር ያክብርልን። በጣም ነው የማመሰግነው። ወደ ሰባት በሬዎችም ደግሞ እንደዚሁ ለነዳያን ገዝታችሁልናል። እነሱን ደግሞ ከትንሳኤ ጀምሮ በመደዳ እንመግባለን ማለት ነው። ወደ ሶስት በግና ወደ ሰባት በሬ ገዝታችሁልናል። ይሄ ሁሉ እንግዲህ እጸድቅ ብላችሁ ነው እና እግዚአብሔር ጽድቁ አሜን፣ አሜን። እግዚአብሔር ይስጥልን። በጣም ነው የምናመሰግነው። እንግዲህ እንደተመለከታችሁት ነው ከሌሊት ነው የጀመርነው መስጠቱን። መስጠቱ ወደ 11 ሰዓት ጀመረን ማለት ነው። ሁሉም ደስተኞች ናቸው። እግዚአብሔር ብድራቱን ይክፈላችሁ። በጣም ነው የምናመሰግነው። እነ ጆዋና እነ ብስራተ ገብርኤል አንዲት እህታችን መቅደሰ ማርያም እና ብስራተ ገብርኤል እነ ሁለተ ስላሴ እነ ደሞ ሌላም ሰው እንደዚህ ልጄ ይመረቁልኝ ብሎ በኪዳነ ምሕረት ስም ከኃይለ ስላሴ ወልዳህና ወይን እሸት ወለታና ስማችን እግዚአብሔር ያውቀዋል። በመድኃኒዓለም ስም ከሙሉ ዓለም ሰናይት ሰሎሞን፣ ወለተ መንፈስ ቅዱስ፣ ወለተ ሰንበት እንደዚሁም ወለተ መስቀል በወላዲት አምላክ ስም ዲያቆን ተወልደ መድህንና ወለተ መድህን ከጽዮን እንደዚሁም ደግሞ ትርሲተ ድንግል ከጽጌ ማርያም ልጄን እሴተ ማርያምን እግዚአብሔር ያሳድግልኝ ብሎ የሰጣለ ከላስ ቬጋስ የቅድስት ድንግል ማርያም ማህበረተኞች። እግዚአብሔር ይስጥልን። ሁለት ሰዎች ያዋጡማሉ ለአንድ ሰው ሁለት ሰው ከአንድ ወንድማችን፣ እንደዚሁም በመድኃኔዓለም ስም ከሚሮን እህተ ማርያም፣ ገነት ከዱባይ ኳታሪ የሚኖሩ እህትና ወንድሞች፣ ከጸዳለ ገብርኤል፣ ወልደ ሰንበት፣ ሰይፈ ገብርኤል፣ ወልደ ገብርኤል፣ ብስራተ ገብርኤል፣ አጸደ ማርያም፣ ከፍቅረ ማርያምና በክርስቶስ ሰምራ ስም በመድኃኔዓለም ስም እንደዚሁም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዙሪክ ማህደረ ስብሀት ቅድስት ልደታ ለማርያም ቅዱስ ራጉኤል ቤተክርስቲያን የአጥቢያውና የህልዩ ልዩ ከተማ የመጡ ምእመናን የተሳተፉበት እንደዚህ የትንሳኤ በዓል ስዊዘርላንድ ማለት ነው። እግዚአብሔር ስጥልን። አካል ወልድ ሀይለ ገብርኤል አጸደ ማርያም እና ሀይለ ጊዮርጊስ እንደዚሁ ከበልዩና ከታምራት ከስዊዘርላንድ ወለተ ገብርኤል በጣም ነው የምናመሰግነው። እግዚአብሔር ብድራቱን ይክፈላችሁ ወለተ ማርያምና ሀይለ ገብርኤል፣ ክብርት ሃና ሀይለ ጊዮርጊስ፣ ተክለ ሃይማኖት ጸዳለ ማርያም ጀርመን ሀገር ሙኒክ ከተማ ቅድስት ድንግል ማርያም ጽዋ ማህበርተኞች፣ እንደዚሁ የሚካኤል የጽዋ ማህበርተኞች፣ የኪዳነ ምረት ጽዋ ማህበርተኞች በአንድ ላይ ይሰጡታል። በቅድስት ስላሴ ስም ገነት ከለንደን አንድማ ያላወቅነው ሰው ሁለት ሺህ ብር የሰጠንም አለ እነ አርቲስት አዚዛ መሐመድ እነ አጸደ ማርያም እየሩ ታደለ ከዳዊት ታደለ ሀይለ መስቀል እና እነ አጸደ ገብርኤል ማዕረግ ታደሰ እና የትናየት ታደሰ ከሁለተ ሚካኤል እግዚአብሔር ይስጥል። እነዚህ አምሳ አንድ ሰዎች እና አንዳንድ ደግሞ የተቋማት ለሶስት መቶ ሰዎች ይኸው ደስታቸውን ተመልክቱ። ምርቃታቸው አያልቅም። በጣም ደስ የሚል ሁኔታ የነበረው እና እነዚህ ሰዎች እንግዲህ እኛ ምግብም ስናበላም ሆነ በየዘወትር እንደዚሁም ደግሞ የበዓል ጊዜ ደግሞ እንደዚህ ስጦታ ስንሰጥ የሰጣችሁን ስንሰጥ ፊታቸውን አናስገባ። ፊታቸውን ደግሞ ብናስገባ ብዙ ነገር ታያላችሁ። ደስታቸው ምናቸው። በዓመት በዓል ምድር አንድ ደረቅ እንጀራ እንኳን ባልነበረኝ ጊዜ ነው የደረሳችሁልኝ፣ የሚሉም አሉ። እንደዚህም ደግሞ በእውነት እንደ ማልቀስም ያሉ እንደማዘንም በቃ አብዛኞቹ አግኝቶ ያጡ ናቸው እና እ በየቤቱም እየሄድን ነው ያንን ያደረግነው ነው። የሚያፍሩም አሉ ወጥቶ እንዳይለምኑ ትናንት ሰጪ የነበሩ ናቸው። በየቤቱ ተዘግቶባቸው የነበሩ ሰዎች ናቸውና እንዲመጡ አድርገን የሰጠናቸው ናቸው። ቪዲዮም ፊታቸውን አናስገባም። ከዛም አንጻር ነውና እግዚአብሔር ብድራቱን ይክፈላችሁ። ሁላችሁንም በጣም ነው የምናመሰግነው። እንግዲህ በሚቀጥሉት ሌሎች በዓላትና ኩነቶች እንገናኛለን። እግዚአብሔር ብድራቱን ይክፈላችሁ።